በስማ አበወልድ ወንፈስ ቅዱስ አህዱ አምላክሜን ከእግዚአብሔር አብካ ከጌታችን ቀይ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንዴት አላችሁ? ተወዳጆች የሁሉ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የመስቀል ስር የአደና ስጦታዎች እንዴት ናችሁ? ደህና ናችሁ ወይ? ፍቼባችኋለሁ። በጣም ይቅርታ፣ ሌላ የዝማሬ አገልግሎት ስለነበረኝ ደግሞ በሌላ አልበም ደግሞ ሌሎች አገልጋዮች እንዲመጡ እያደረግኩ ስለነበረ ከራሴ ጋር ጊዜ መውሰድ ፈልጌ ነው። ስለሆነም በመጥፋቴ ቅር እንደማትሰኙ ባለሙሉ ተስፋ ነኝ። እንዴት ናችሁ? ደህና ናችሁ ወይ? ስለሁሉ ሁሉ እግዚአብሔር ይክበር ይመስገን። ከዚህ በፊት ስለ ዜማና ስለ የዜማ እቃ በተወሰነ መልኩ ያየናቸው ትምህርቶች ክፍሎች አሉ። በአራት ክፍል የተለያዩ ፕሮግራሞች ለቅቄላችኋለሁ። አጠቃላይ ክሮማቲክ ስኬል የሚባለው እንዴት እንደሆነ እንዴት እንደሚዘረጋ በመጀመሪያው ክፍል አይተናል። በሁለተኛው ክፍል ደግሞ ትዝታ ሜጀር የሚባለው ዋናው በኦርቶዶክስ ቤተክርስቲያን የሚዘመርባቸው ዝማሬዎች ያሉበትን ቅኝት ለማየት ሞክረናል። በሁለተኛ ትዝታ ሰከንድን አይተናል። በሶስተኛ ትዝታ ማይነርን አይተናል። ከመጀመሪያው ከክሮማቲክ ስኬል ግንባታ ጋር አራት ፕሮግራሞች ለቀናል። እንዳያችኋቸው ባለሙሉ ተስፋ ነኝ። ያው እይታዎችን ላይ ስለሚናገሩ ብዬ ነው። ምንም እንኳን አናሳ ቢሆኑም ደግሞ በጣም ጥሩ ነው። ስለ ዜማና ስለ ዜማ እቃ ይህን ያክል ሰው ለማወቅ ፈልጎ ማየቱ በራሱ የሚያበረታታ ነው። ያያችሁ በጎ ሀሳብ የሰጣችሁ ሁላችሁም እግዚአብሔር ያክብርልኝ ለማለት እወዳለሁ። ከዛ በመቀጠል ደግሞ ሀሳብ ሰጥቻችሁ ነበር የተረዳችሁትን ኮሜንት ላይ አስቀምጡ ብዬ። ያው ብዙዎቻችሁ ማንም ሰው ማለት በሚቻል ሁኔታ ሀሳቡን ሊያስቀምጥልኝ አልደፈረም። እኔ ግን ዛሬም ፕሮግራሜን፣ ሀሳቤን ከቋጨሁኝ በኋላ እንዲህ አይነት ምልክቶችን አስተላልፋለሁ። ስለሁሉ የረዳን ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ ከትዝታዎች ወጣ ብለን ደግሞ ወደ ባቲ እንጓዛለን። ባቲ ሶስት አይነት እንዳለ ከዚህ በፊት ነግሬያቸዋለሁ። የመጀመሪያው ባቲ ሜጀር፣ ከዛ ባቲ ማይነር፣ ከዛ ባቲ ሊዲያን የሚባሉት ናቸው። ስለዚህ ያው በተለምዶ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪያንም፣ የዜማ ዕቃ ተጫዋቾቹም ዘንድ የሚታወቀው ባቲ ሊዲያን እና ባቲ ማይነር ነው። እኛ ግን ዛሬ ሶስተኛውን ባቲ ሜጀርን ደግሞ ጨምረን ለማየት እንሞክራለን። ስለሆነም ከመጀመሪያው ከዚህ በፊት አይታችሁት የማታውቁትን ከባቲ ሜጀር በጥቂቱ ለመረዳት እንሞክራለን። ክብር ሁሉ ለእግዚአብሔር ይሁን። ዛሬ ከዚህ በፊት ካደረግነው የተለየ ነገር ለማድረግ እንሞክራለን። በመጀመሪያ በጆሮችሁ ላይ እንዲያቃጭል የክሮቹን ቶኖች ለማወቅ ድምጸቶች ለመረዳት መዝሙሮቹን ቅድሚያ ለመዘመር እንሞክራለን። ያው የመታሁ መዘመር ብዙ ስለማልችል ትረዱኛላችሁ ብዬ አስባለሁ። አብረን እንቀጥል። እስኪ፣ ጥያቄ ልጠይቃችሁ ተወዳጆች፣ በባቲ ሜጀር የማን ዝማሬ ታውቃላችሁ? እሺ፣ እኔ አንድ ዝማሬ ራሴ ልጠቁማችሁ። ስምህ ይጣፍጣል የሚለው ባቲ ሜጀር ላይ ያለ የቅኝት አይነት ነው። አብረን እስኪ እናንጎራጉር።

አሁን እየሰማን ያለ ነው። ባቲ ሜጀር ነው። እንዴት እንደሚለያይ ከሌሎቹ ጋራ በቀጣይ እንግዲህ በጥሩ ሁኔታ ማሳያችሁ ይሆናል ማለት ነው። ትንሽ ግን አሁንም እናንጎራጉር እስኪ ነው

ሰላማችሁ ይብዛ። በድጋሚ ተወዳጆች አብራችሁኝ ስላላችሁ እጅግ አድርጌ አመሰግናለሁን። ብዙዎቻችሁ ይሄ ከባቲ ሊዲያና ከባቲ ማይነር ጋር ይለያየ። እንዲያውም አንዳንድ ሰዎች ምን ይላሉ መሰራችሁ? አይ ባቲ ሜጀር እና ባቲ ማይነር ነው ያለ ይላሉ። አይደለም፣ እንደዛ አይደለም። አንዳንድ ሰዎች ከትዝታ ፈርስ ተነስታችሁ ያው አምስተኛው ክር ላይ ያለውን በትዝታ ዋናው ላይ ያለውን ማለት ነው ምን ይላሉ መሰላችሁ? ባቲ ሜጀር ይሉታል። የመጀመሪያው ባቲ ሜጀር የሚሉት ከትዝታ ተነስታችሁ አምስተኛው ክር ላይ ያለውን ከአምስተኛው ክር እንደገና ስትመለሱ ያለውን ባቲ ብለን የምንጠራውን እኛ በተፈጥሮ ባቲ ሉና የመጀመሪያው ባቲ ሜጀር እሱ ነው ይላሉ። እሱ የትኛው እንደሆነ በቀጣው አሳያችኋለሁ። ሁለተኛው ደግሞ ባቲ ማይነር ብለው ደግሞ የሚጠሩትን ደግሞ ትዝታ ማይነር ላይ አድርጋችሁ ስትዘምሩ አምስተኛው ክር ላይ ያለውን እሱ ደግሞ ባቲ ማይነር ነው ይላሉ። አይደለም፣ እሱ ደግሞ ስሙ ምንድን ነው? እሱ ደግሞ ባቲ ሊዲያን ይባላል። ትዝታ ማይነር ላይ ያለው አምስተኛ ክር ስሙ ባቲ ሊዲያን ነው። ትዝታ ሜጀር ላይ ያለው አምስተኛ ክር ደግሞ ስሙ ባቲ ማይነር ነው። ሜጀሩ ትዝታ ሜጀር ላይ ያለው አምስተኛ ክር ባቲ ማይነር ነው። ትዝታ ማይነር ላይ ያለው አምስተኛ ክር ባቲ ሊዲያን ነው። እንግዲህ ባቲ ሊዲያን እና ባቲ ሜጀር፣ ባቲ ሊዲያን እና ባቲ ማይነር በተለመደው ቅኝት ላይ ትዝታ ማይነር እና ትዝታ ሜጀር ላይ የምናገኛቸው ከሆነ ባቲ ሜጀር ያለው ደግሞ የት ነው የሚለውን አሁን ላሳያችሁ ነው ማለት ነው። ባቲ ሜጀር ያለው በራሱ ለብቻ የሚቃኝ ነው፣ እንደዚህ በጥበብ ትስታ ማይነር ቃኝ ቃኝተን አምስተኛውን ስንነካ እናገኘዋለን። ትስታ ሜጀርም ቃኝተን አምስተኛውንም ስንቃኝ ስንነካ እናገኘዋለን የምንለው አይደለም። በሌላ ክር ጥምዘዛ የሚገኝ የቅኝት አይነት ነው ማለት ነው። ስለዚህ ከኔ ጋር ታጠራላችሁ ብዬ አስባለሁኝ። የባቲ ሜጀርን አሁን አምስቱ ክሮች እነዚህ ናቸው ለለለለለለ ባቲ ሜጀርን ስትሰሩ ከዚህ በፊት እንዳስረድኋችሁ በሌሎቹ ቅኝቶች ላይ እንዴት እንደምትዘርጉ ላስረዳችሁ። ምንጊዜም የምንጀምረው ከሲ ነው። ከዚህ በኋላ ያለውን ደግሞ እናንተ አብራችሁ ትሰራላችሁ ብዬ ያስባለሁ። መጀመሪያ ላይ ያሉትን ክሮች ከዚህ በፊት እንዳስረድኋችሁ አብረን የባቲ ሜጀርን አብረን እንዘረጋለን ማለት ነው። አብራችሁን ሁኑ። ባቲ ሜጀር ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ እንዳትረሱ። ስለዚህ አሁን አብረን እንዘረጋለን። ከሲ ከተነሳን ሁለት ሙሉ ወደፊት ስንሄድ ምን ይሆናል? ሲ ላይ ሁለት ሙሉ ሲጨመር ኢ ነው የሚሆነው። ምክንያቱም በክፍላንድ ትምህርታችን ላይ ስለተነጋገር ሲ ላይ ግማሽ ሲሻርፕ ነው። ግማሽ ስንጨምር አሁንም ዲ ነው። ግማሽ ስንጨምር አሁንም ዲሻርፕ ነው። ግማሽ ስንጨምር አሁንም ኢ ነው። ስለዚህ ሁለት ሙሉ ጨምርን ማለት ሁለተኛ ክራችን ኢ ይሆናል ማለት ነው። አሁን ቀጥሎ የምንጨምረው ግማሽ ብቻ ነው። ኢ ላይ ግማሽ ስንጨምር ምንድን ነው የሚሆነው? ኤፍ ይሆናል፣ ምክንያቱም ኢ ግማሽ ስለሌለው። ስለዚህ ሶስተኛ ክራችን ኤፍ ሆነ ማለት ነው። ምን ብለን ነበር? ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ ነው ያለው። ስለዚህ የመጀመሪያ ክራችን ሲ ቀጥሎ ሁለት ሙሉ ስለጨመርንበት ኢ ኢ ላይ ግማሽ ስንጨምር ኤፍ ኤፍ ላይ ሙሉ ስንጨምር አሁን ምን ይሆናል ኤፍ ላይ ሙሉ ሲጨመር ጂ ይሆናል ምክንያቱም ኤፍ ሻርፕ ስላለው አሁን ከጂ ላይ ሁለት ሙሉ እንጨምር ሁለት ሙሉ ሲጨመር ቀጣው ክር ምን ይሆናል ጂ ላይ አንድ ሙሉ ስንጨምር ኤ ነው የሚሆነው ኤ ላይ አንድ ሙሉ ስንጨምር ቢ ይሆናል ለምን ጂ ላይ ግማሽ ሲጨምር ጂ ሻርፕ ነው፣ ሙሉ ሲሆን ኤ ይሆናል። አሁን ደግሞ ግማሽ ስንጨምር ኤ ሻርፕ ነው፣ ሙሉ ሲሆን ቢ ነው። ስለዚህ ሁለት ሙሉ ሲጨመር፣ ከጂ ሻርፕ ሁለት ሙሉ ስንጨምር ቢ ይሆናል ማለት ነው። ምን ነበር ያልነው? ሁለት ሙሉ፣ ግማሽ፣ ሙሉ፣ ሁለት ሙሉ፣ ግማሽ። ስለዚህ ቢ ላይ አሁን ግማሽ ስንጨምር፣ ከአምስተኛ ክር ላይ ወደ ቦታችን ለመመለስ ግማሽ ስንጨምር ምን ይሆናል? ቢ እና ኢ ግማሽ ስለሌላቸው ከቢ ቀጥሎ ቀጥታ የምንገባው ወደ ሲ ነው። አያችሁም? ዘረጋን ማለት ነው። ይሄ ባቲ ሜጀር ይባላል። የመጀመሪያውን ዝርጋታ የሲን ዘረጋን። የቀሩት ሶስቱን አብረን እንላቸዋለን። እንዴት ነው የሚዘረጋው? ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ። እንዳልደጋግምባችሁ አደራ፣ እንዳትሰለችሁ በዚህ አይነት ሁኔታ ካልሆነ ስለማትረዱት ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ ቀጥሎ ደግሞ የሲሻርፕን አብረን እንሰራለን። ከሲ ቀጥሎ ያለው ኪ ሲሻርፕ ስለሆነ ሲሻርፕ ላይ ሁለት ሙሉ ስንጨምር ምን ይሆናል? ሙሉ ስንጨምርበት ዲ ሻርፕ ነው የሚሆነው። አሁንም ሙሉ ስንጨምርበት ሊሆን የሚችለው ምንድን ነው? ዲሻርፕ ላይ ግማሽ ሲንጨምር ኢ ይሆናል። አንድ ከግማሽ ሆነ። ኢ ላይ ግማሽ ስንጨምር ምን ይሆናል? ኤፍ ይሆናል ማለት ነው ስለዚህ ሁለተኛ ክራችን ኤፍ ሆነ። ሲሻርፕ ላይ የሲሻርፕን ባቲ ሜጀር ለመስራት ሲሻርፕ አድርገን የመጀመሪያዋን ክር ሁለተኛዋ ክር የምትሆነው ኤፍ ነው። ኤፍ ላይ ግማሽ ስንጨምር ኤፍ ሻርፕ ነው የሚሆነው። ስለዚህ ሶስተኛው ክር ኤፍ ሻርፕ ሆነ ማለት ነው። አሁን ቀጥሎ የምንሰራው ደግሞ ሙሉ ነው የምንሰራው። ኤፍ ሻርፕ ላይ ሙሉ ስንጨምር ጂ ሻርፕ ነው የሚሆነው፣ ምክንያቱም መሃል ላይ ጂ ስላለ። ከዛ የምንዘረጋው ምንድነው ሁለት ሙሉ ነው ጂ ሻርፕ ላይ ሁለት ሙሉ ስንጨምር ምን ይሆናል? ሲ ይሆናል። አያችሁ። ለምን ካላችሁ ጂ ሻርፕ አንድ ሙሉ ስንጨምርበት ኤ ሻርፕ ነው፣ ግማሽ ስንጨምር ቢ ነው። ቢ ላይ ግማሽ ስንጨምር የሚሆነው ሲ ነው። ስለዚህ አምስተኛ ክራችን ምን ሆነ ማለት ነው? ሲ ሆነ ማለት ነው። በመጨረሻም ግማሽ እንጨምራለን። ሲ ላይ ግማሽ ስንጨምር ሲ ሻርፕ ሆነ ማለት ነው። ስለዚህ የሲ ሻርፕን ባቲ ሜጀር አንድ ዘማሪ መጥቶ ባቲ ሜጀር ነው የምዘምረው ሲሻርፕ ላይ ሜጀር ኤንርጂን የመጣሁት ሲላችሁ፣ ክሮቹ የሚሆኑት ምንድነው ማለት ነው። በራሳችሁ ታውቋቸዋላችሁ። ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ፣ ክሮቹ ምን ምን ይሆናሉ ማለት ነው? ሲሻርፕ፣ ኤፍ፣ ኤፍ ሻርፕ፣ ጂ ሻርፕ፣ ሲ፣ ሲሻርፕ ሆነ ማለት ነው። በዚህ መሰረት የሲሻርፕን ዘረጋን ማለት ነው። በሶስተኛ የዲንን ዘረጋለን። ዲ ላይ ሁለት ሙሉ ስንጨምር ምንድነው የሚሆነው? ዲ ላይ ሙሉ ስንጨምር በመጀመሪያ የሚሆነው ኢ ነው። ኢ ላይ ደግሞ አሁንም ሙሉ ስንጨምር ኤፍ ሻርፕ ይሆናል። ስለዚህ ሁለተኛው ክራችን ኤፍ ሻርፕ ሆነ ማለት ነው። ኤፍ ሻርፕ ላይ ግማሽ ስንጨምር የሚሆነው ምንድነው? ጂ ነው። ሶስተኛ ክራችን ጂ ሆነ ማለት ነው። ጂ ላይ ሙሉ ስንጨምር ምን ይሆናል? ኤ ይሆናል። አራተኛ ክራችን ኤ ሆነ ማለት ነው። አምስተኛ ክራችንን ለማግኘት ወደፊት ሁለት ሙሉ እንጨምራለን። ኤ ላይ ሁለት ሙሉ እንጨምራለን። ሁለት ሙሉ ስንጨምር ምን ይሆናል? ሲ ሻርፕ ይሆናል። ሲሻርፕ አምስተኛ ክራችን ከሆነ ወደ ቦታችን ለመመለስ ሲሻርፕ ላይ ግማሽ እንጨምራለን። ሲሻርፕ ላይ ግማሽ ስንጨምር ዲ ይሆናል ማለት ነው። ምን ነበር ያልነው? ሁለት ሙሉ፣ ግማሽ፣ ሙሉ፣ ሁለት ሙሉ፣ ግማሽ ስላልን ክሮቹ እነዚህ ናቸው ማለት ነው። ዲ፣ ኤፍ ሻርፕ፣ ጂ፣ ኤ፣ ሲ ሻርፕ በመጨረሻም ዲ ይሆናል ማለት ነው። አራተኛው የዲ ሻርፕን ምንጊዜም እየሰራን ያለ ነው። አራት ኬዎችን ስለሆነ የዲሻርፕን ደግሞ አሁን እንዘረጋለን። ባቲ ሜጀር ዲ ሻርፕ የሚዘረጋው እንዴት ነው? አብረን እንይ። ዲ ሻርፕ ላይ ሁለት ሙሉም ጨምራለን። ዲሻርፕ ላይ ግማሽ ስንጨምር ኢ ነው። ኢ ላይ ግማሽ ስንጨምር ኤፍ ነው። ሙሉ ሆነ። ኤፍ ላይ ግማሽ ስንጨምር ኤፍ ሻርፕ ሆነ። አንድ ከግማሽ ሆነ። ኤፍ ሻርፕ ላይ ግማሽ ስንጨምር ሙሉ ሆነ። ስለዚህ ከዲሻርፕ ሁለት ሙሉ ወደፊት ስንሄድ ሁለተኛው ክር የሚሆነው ጂ ነው ማለት ነው። ጂ ላይ አሁን ግማሽ እንጨምራለን። ጂ ላይ ግማሽ ስንጨምር ጂሻርፕ ይሆናል። ከጂ ሻርፕ ደግሞ ሙሉ ወደፊት እንዘረጋለን። ጂ ሻርፕ ላይ ሙሉ ስንጨምር ኤ ሻርፕ ነው የሚሆነው፣ ምክንያቱም መሃል ላይ ኤ ስላለ። ኤ ሻርፕ ላይ ሁለት ሙሉ እንጨምራለን። ኤሻርፕ ላይ ሁለት ሙሉ ስንጨምር የሚሆነው ዲ ነው። ዲ ላይ ግማሽ ስንጨምር ተመልሰን ዲ ሻርፕ ላይ እናርፋለን ማለት ነው። ስለዚህ የዲ ሻርፕ ባቲ ሜጀር ስንዘረጋ እንዴት ነው የምንዘረጋው? ዲ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ ሻርፕ፣ ዲ፣ ዲ ሻርፕ። እደግመዋለሁ። ዲ ሻርፕ ሁለት ሙሉ ስንጨምር፣ ጂ ግማሽ ስንጨምር ጂ ሻርፕ ሙሉ ስንጨምር ኤ ሻርፕ ሁለት ሙሉ ስንጨምር ዲ ግማሽ ስንጨምር ወደ ቦታችን ዲ ሻርፕ ይሆናል ማለት ነው። ስለዚህ ባቲ ሜጀር የለም ለሚሏችሁ አለ፣ ባቲ ሜጀርም አለ። እኛና ባቲ ሜጀር እንጂ ያልተገናኘ ነው። ባቲ ሜጀርም አለ። ይሄን ነክታችሁ ከዚህ በኋላ ባቲ ሜጀር እንደምትዘምሩ ባቲ ሜጀርን እንደምትዘረጉ ግጥምና ዜማ የምትሰሩም ሰዎች በባቲ ሜጀር መዝሙሮችን እንደምታዘጋጁ ባለሙሉ ተስፋ ነኝ። በጣም ቀላል ነው፣ የሚከብድ ነገር የለም። ዜማ የምሰሩ ሰዎች አሁን ባስረዳኋችሁ መሰረት ባለክራሩን ባለ ዜማ ተጫዋቹን እያስቃኛችሁ አጠገቡ እዛ ውስጥ በመፍሰስ እዛ ውስጥ በመግባት ኪዎቹ ውስጥ እራሳቸው በመሆን ወደ ባት ሊዲያን እንዳትሄዱ፣ ወደ ባቲ ማይነር እንዳትሄዱ እዚህ ውስጥ ብቻ በመፍሰስ ባቲ ሜጀርን መስራት የምትችሉ መሆኑን ላሳውቃችሁ ወዳለው እኔ እስካሁን ድረስ ለሰዎችና ለራስ ለራሴ ከአራት እስከ አምስት የማይዘሉ ዝማሮችን ሰርቻለሁን። ከዚህ በኋላም ደግሞ ብዙ የምሰራ ይመስለኛል። ስለ ሁሉ እግዚአብሔር አምላክ ክብር ምስጋና ይግባው። ሰላም ሁኑ። ላይክ፣ ሰብስክራይብ በማድረግ በዩቱብ ቻናል እንድታሳድጉ በእግዚአብሔር ስም ጠይቃችኋለሁ። አብራችሁ ስለነበራችሁ በሉል እግዚአብሔር ስም አመሰግናለሁ። ሰላም።